አሰላሙ አለይኩም ወረህመቱላሂ ወበረካትሁ ውድና የተከበራችሁ ቻናል የቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ ይሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታት ማለት ነው። ብዙ ጠቃሚ ነገሮች ታገኙበታላችሁ እንሻላህ። ዛሬ የመጀመሪያው ርዕሳችን ስለ ነብዩላህ ኢብራሂም አለይሂ ሰላት ታሪክ ክፍል አንድን የምናቀርብ ይሆናል ማለት ነው እና ብዙ ጠቃሚ ነገሮች ታገኙበታላችሁ እስከመጨረሻው እንድትከታተሉኝ እጋብዛችኋለሁ ማለት ነው። አላህ ሱብሃነ ወተአላ ከሷሊህ አለህ ሰላም በኋላ የነብያት ሁሉ ታላቅ ከመልእክተኞች የቁርጠኝነት ባለቤት ኡሉዝ አዚም ሚነሩሱል መሀክ ከል የሆነው የነቢያት አባት የሆኑት ኢብራሂም አለህ ሰላም ላከ ኢብራሂም ይብኑ ታሪክ ናቸው። ታሪክ አዛር በመባል ይጠራል። አዛር የሹመት ስሙ ነው። ህዝቦቹን ይረዳና ያግዝ ስለነበር ነው፣ አዛን የተባለው ማለት ነው ነው የኢብራሂም አለህ ሰላም ታሪክ በቁርአን በሃያ አምስት ምዕራፎች ውስጥ በሰባ ሶስት ቦታዎች ተጠቅሷል። የነገሩን ታላቅነት ተመልከቱ። የሳም ኢብን ኑህ ዝርያ ናቸው። ኢብራሂም አለህ ሰላም በሰሜን ኢራቅ ይኖሩ ነበር። ባቢሎን እስከ ዛሬ ድረስ ታላቅ ስልጣኔ የነበራት ገነነ ከተማ ነበረች። በውስጧ የጣዖት አምልኮ ተስፋፋ። አላህ ስብሓነ ወተዓላ እንዲህ ይለናል። ሱራቱ አል አንከቡክ ቁጥር ሀያ አምስት ኢብራሂም አለም ከአላህ ሌላ ጣዖትን አመልክት የያዘችሁትን በአቅርቤቱ ህይወት በመካከላቸው ለመዋደድ ብቻ ነው። ከዚያም የትንሣኤ ቀን ከፊላቸው በከፊሉ ይክዳሉ ከከፊላችሁንም ከከፊሉ ይረግማሉ። መኖሯችሁንም እሳት ናት። እናንተም ከረዳቶች ምንም የላችሁም። ከአላህ ላይ ጣዋትን የገሩባት ቢሆን እንጂ አላህ በብቸኝነት አያመልኩም ነበር። ሱራቱ አል እንቢያ አምሳ ሁለት ቁጥር አምሳ ሁለት ለአባቱና ለህዝቦቹ ይችን ቅርጽ ያቺ እናንተ ለእርሷ ተገዥዎች የሆናችሁ ምንድናት ባለ ጊዜ መራ ነው። እነሱም እንዲህ ሲሉ መለሱለት። ሱረቱል አል አንቢያ ቁጥር አምሳ ሶስት አባቶቻችን ለእርሷ ተገዥዎች ሆነው አገኘ አሉት። እናም ጉዳዩ የተወራረሱ ነገር ነው ለማለት ነው። ያስጠነቅቃቸው ጀመር። አንድ ሰው ለምንድን ነው አምላኩን የሚያመልከው የሚያመልከው አስፈላጊ ነገር ላይ ያለማምኖት መልስ እንዲሰው ነው መንገዱ እንዲመራው በትክክለኛው መንገድ መሄድ እንዲያስችለው ነው። አምላክ የሚመለከው ለዚህ ጉዳይ ነው እን እንዳትጠቀሙ እና ጉዳይ እንዲትገፈትርላት ሲል ነው። እነዚህ አምላካት ግን አይሰሙም፣ አይጠቀሙም፣ አይጎዱም እንዴት ታመልኳቸዋላችሁ እያላቸው ነው። ግን ጭፍን መከተል እና ሰብአዊ አእምሮ እንደሌለ አድርጉት። ከዚያ ኢብራሂም ዓለይሂ ሰላም በችክታ ወደ አላህ መንገድ ይጠራቸው ጀመር። ለኢብራሂም ከዚያ በፊት ቅን መንገዱን በእርግጥ ሰጠነው፣ እኛም በእርሱ ተገቢነት ወይም ታዋቂዎች ነበርን። ኢብራሂም ዓለይሂ ሰላም በፍጹም ጣዖትን አላመልክም፣ እኛም በእርሱ አዋቂዎች ሆነን ይላሉ። አላህ ሱብሃነ ወተዓላ ህዝቦቹ መጣራትን ተያያዘው። መጀመሪያ የመጀመሪያ አባቱ ነበር። ይህንን አስመልክቶ አላህ ሱብሃነ ወተዓላ እንዲህ ይላል በሱረቱል መሬም ቁጥር አርባ አንድ መጽሐፍ ውስጥ ኢብራሂም አውሳ እርሱ በጣም እውነተኛ ነቢይ ነበርና። ሱረቱል መሬም ላይ ቁጥር አርባ ሁለት ለአባቱ ባለ ጊዜ አስታውስ። አባቴ ሆይ የማይሰማ የማይሰማና የማያይ ከአንተም ምንም የማይጠቅምህ ጣዖት ለምን ትገዛለህ? አባቴ ሆይ እኔ ከእውቀት ያልመጣልህ ነገር በእርግጥ መጥቶልኛል። ተከተለኝ፣ ቀጥተኛው መንገድ እመራሃለሁ። አባቴ ሆይ እኔ በእውቀት ያልመጣልህ ነገር በእርግጥ መጥቶልኛል ተከተለኝ ከቀጥተኛው መንገድ እመርሃለሁ። ሱራቱል መርየም ቁጥር 43 አባቴ ሆይ እኔ ከአል ረህማን ቅጣት ሊያገኝህ ለሰይጣን ጓደኛ ልትሆን እፈራለሁ። አባቱም ሱራቱል መርየም ቁጥር 46 ላይ ኢብራሂም ሆይ አንተ አምላኮችን ትተህ የምትዞር ነህ ባትከለከል በእርግጥ እወግርሃለሁ ረዥም ጊዜም ተወኝ አለ። መቼም ላይህ ስለማልፈልግ ራቀኝ አለ። ኢብራሂም ዐለይሂ ሰላም አባቱን በጣም ይወደው ስለነበር በጌታዬ ምህረትን እለምንልሃለሁ አለው። በጌታው ዘንድ ምህረትን እንደሚጠይቅለት ቃል ገብቶ ነበር። በስተ መጨረሻም ከአላህ ጠላት መሆኑን ተገነዘበ ጊዜ ከእርሱ ነጻ መሆኑን አወጀ። ሱረቱል መሪም ቁጥር 47 ላይ ደህና ሁን ወደፊት በጌታዬ ምህረት እለምንልሃለሁ እርሱ የኔ በጣም ሩህሩህ ነውና አለ። ሱረቱል መሪም ቁጥር 48 ላይ እናንተ ከአላህ ሌላ የምትገዙት እርቃለሁ፣ የምትገዙትንም እርቃለሁ፣ ጌታዬንም እገዛለሁ። ጌታዬን ለመገዛት የማርፍ አለመሆኔን እከጅላለሁ አለው። ሱረቱል አልተውባ ቁጥር መቶ አስራ አራት ላይ ኢብራሂም ለአባቱ ምህረት መለመን ለእርሱ ገብቶለት ለነበረው ቃል ለመሙላት እንጂ ሌላ አልነበረም። እርሱም የአላህ ጠላት ራቅተወው ኢብራሂም በእርግጥ በጣም ሩህሩህ ታጋሽ ነውና። ኢብራሂም አለይሂ ሰላም ምህረት ለለመነው ቃል ስለገባለት ነበር። አንድ አማኝ ሰው ለከሃዲ አላህ ዘንድ ምህረት ሊጠይቅ አይገባም፣ ሊጠይቅላት አይገባም። አንድ ሙእሚን ሀራም ነው። ከሃዲ ሲሞት አንድ ሙእሚን ለከሃዲ ምህረትን መለመን የተከለከለ ሀራም ነው። ከሃዲ ሲሞት ቤተሰቡ ጋር ሄደህ አላህ ይማረው ማለትም አልፈቀደም። ይላል። ሰዎች እንደዚህ ይላሉ። ሰዎች ምህረትን ለመለመን አይበቃም። አላህ Subhanahu Wa Ta'ala ኢብራሂም አለይሂ ሰላም ይወደው ነበር። አላህ Subhanahu Wa Ta'ala እንደዚህ ይላናል በሱራቱል አል ኒሳ 25 ርዕሱ መልካም ሰሪ ሆኖ ፊቱን የአላህ ከሰጠና ኢብራሂም መንገድ ቀጥተኛው ሲሆን የተከለከለ ሰው ይበልጥ ሃይማኖቱ ያማረ ነው። አላህ ኢብን አላህ ኢብራሂምን ፍጹም ወዳጅ አድርጎ ያዘው ይለናል። አላህ ሱብሐነ ወተዓላ ዘንድ ከማንም በላጭ ነው። ከዚያ ኢብራሂም አለይህ ሰላም ከእርሱ ተገለለ። በዚህ ግን ኢብራሂም አለይህ ሰላም ወጣት እና እድሜው ገና አስራ ስድስት ዓመቱ ነበር። በአስራ ስድስት ለጋ ወጣት ሆኖ ህዝቦቹን ከነዚያ ቃላቶች የሚጠራ የተከበረ ነቢይ ነበር። ምን በማድረግ ምን ማድረግ እንዳለበት ማሰብ ጀመረ። ከዚያን የሸህ መሰረት የሆነው ለማጥፋት ከዚያን የሸር መሰረት የሆነውን ለማጥፋት ወሰነ። በጊዜው የጥመት መሰረት የሆነውን የጣዖት አምልኮ ነበር። እናም ጣዖት እንደሚሰባብ እንደሚሰባብ ይዘት ጀመር። አላህ ሱብሓነ ወተአላ ኢብራሂም ጣዖትን ለመስበር እንዴት እንደዛተ ሲነግረን ሱራቱል አል አንቢያ ቁጥር 57 ላይ በአላህ በአላህም እምላለሁ ዛሬዎቹ ሆናችሁ የሄዳችሁ በኋላ ጣዖት ተንንኮል የሰራባችኋል አለ ይህንን ንግግር በድንቅ ሳይሆን በይፋ ነው የተናገረው በሌላ አያ ላይ እንደተገለጸ ሱራቱል አል አንቢያ ቁጥር 60 ኢብራሂም የሚባል ጎበዝ በመጦ ሲያነሳቸው ሰምተናል ተባባሉ። አንዳንድ ሰዎች ከልቡ ነው ያለው እንዳሉት ሳይሆን በይፋ ነው የዛተባቸው። በተግባርም በጣዖቱ ዙሪያ ማንም ሰው የማይገኝበትን አጋጣሚ ይጠባበቅ ጀመር። እነኚህ ጣዖት አማልክት የሆናቸው የተነሳ ሁልጊዜም ሰዎች በዙሪያቸው አይጠፋም። ግመል ከፊት ለፊታቸው እያቀረቡ ለትንሽ ጊዜ ቆዩት በኋላ ይወስድ ይመግቡታል። ከዚያ አምላክ አማልክት በርገቦታል ይላሉ። ኢብራሂም ዐለይሂ ሰላም ጣዖት ዘንድ የማይገኝበት አጋጣሚ ይጠባበቅ ጀመር። ከዚያ አመች የሆነ እድል ተፈጠረች። ለማክበር ከከተማ ውጪ ወደ ሆነ ቦታ የሚሄዱላት የበዓል ቀን ነበረች። ከዚያም ቦታ ላይ ይጨፍራሉ፣ ይዝናናሉ፣ ይመገባሉ። በዚህ ቆይታ ውስጥ ምግብ ሰርተው ጣዖት ዘንድ ያቀርባሉ። የበዓሉ ማቅረብ አካባቢ እንደነሱ እምነት ያንን የአማልክት የበረኩትን ምግብ ይበላሉ። ከዚያ በበዓሉ ቀን ዝግጅት የሚያደርገው ጊዜ በየቤታቸው ይወጡ ጀመር። ኢብራሂም አለህ ሰላም ያልፈለገ ስለነበረ ተቀመጠ። ምን?